ወጥቷል። አንተ በስላሴ ታምናለህ? አው ታይ አው አምና። ማርያም የስላሴ እናት ናት ብለህ ታምናለህ? አው አምና። ኦኬ፣ ለአንተ ኃጢያት ስላሴ ነው የተሰቀለልኩ? ሶስቱም፣ አይደለም አንዱ ነው የተሰቀለው። ሁለቱስ? ሁለቱ አልተሰቀሉማ። ሁለቱ ያልተሰቀሉት ምንድን ናቸው? አምላክ ናቸው። ኦኬ፣ ስለዚህ ሁለቱ ያልተሰቀሉ አንድ የተሰቀለ አምላክ አለ ማለት ነው ኦኬ ስለዚህ ሶስቱንም ማርያም ወልዳችኋለች ማለት ነው። እንዳንተ አባባል ያው የስላሴ እናት ናት ስላልክ ማለት ነው ያ። ኦኬ ስለዚህ ሶስቱንም ወለደቻቸው፣ ከዛ ሁለቱ አልተሰቀሉም፣ አንዱ ተሰቀለ። እንደዛ ነው ያልከን ያልከው። ምን አሁን አንተ እኮ ግራ እያጋባኛለ በግራመር ነው። አይ በግራመር አይደለም የምታወራው ነገር ነው ያንተ ራሱ እኮ ግራ ያጋባል። ማለት አይ ዶንት ኖ። ካበደልኝ እኮ ትንፋሹ ላጠረን የምታወራው ችግር የለውም። ምን መሰለህ አምላክ ፕሮሰስ ድሆነ አ የሚወለድ ሆነ ተወለደ። ከዛ እንደ ህይወት አንተ ውስጥ መግባት ነው የሚፈልገው። አንተ ውስጥ ከገባህ በኋላ ነው የሚገባህ ነገር እኮ እሱ። ገባ ገባን? አሁን እኔ የፈለኩት ነገር የገባው አምላክ ስላሴ የሚታይ ሆነ ከመታየት ደግሞ አልፎ አንተ ውስጥ የሚገባ ሆነ። በዚህ ልክ ፕሮሰስ እንደሆነ አምላካችን በራሱ በማንነቱ መለዋወጥ አያስፈልገውም። ሦስት መሆን አያስፈልገውም። እንደዛ እንደዚህ መባል አያስፈልገም። ግን ከሰው ጋር ባለው ግንኙነት ሰውን ለማዳን ሲሰራ ይሄን ሂደት ይጠቀማል። አብ ይሆናል፣ ወልድ ይሆናል፣ መንፈስ ቅዱስ ይሆናል። ዛሬ መጽሐፍ ቅዱስ መጥፈት ትችያለሽ እንዴ? ምንም ከመጽሐፍ ቅዱስ አትወስደኝም። መጽሐፍ ቅዱስ እኮ ይወለን እኮ ከኪስ እንዳይሆን መጽሐፍ ቅዱስ አንድ ጥቅስ እንዲ፣ ለምን ወደ መጽሐፍ ቅዱስ እንዴት መሰለ፣ መጽሐፍ ቅዱስ ሁሉም የሚያወራው ለኢየሱስ መሆኑን ታምናለህ አንተ? እኮ እስኪ እሱን እንየው፣ እንግባና እንግባና እንየው፣ ሀቢቢ መጽሐፍ ቅዱስ አንዴ ከፈትና እስኪ እናውራበት። እሻል ዛሮ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት እንክፈችው እስኪ እንዲህ እሱን እሺ ታይም አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ አንድ እግዚአብሔር አለና፣ በእግዚአብሔርና በሰው በሰው መካከል ያለው መካከለኛ ደግሞ አንድ ነው፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። እዚህ ጋር በእግዚአብሔርና በሰው መካከል ያለው እግዚአብሔር ነው አይደለም? ኢየሱስ ነው ያለው። እኮ ኢየሱስ እግዚአብሔር አይደለም ነው? ኦኬ። ስለዚህ በሰውና በእግዚአብሔር መካከል እግዚአብሔር ነበረ? አዎ። ያ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር የትኛው? በሰውና በእግዚአብሔር መካከል የነበረው ወይስ አንድ እግዚአብሔር የተባለው? ሁለቱንም ሁለቱንም። ክርስትና ይሄ ነው ሁለቱንም ሲሆን ሁለቱም ሁለቱም። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ አንድ አለማ ሰው የሆነው ኢየሱስ ክርስቶስ። ሁለቱም እግዚአብሔር ናቸው። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። የትኛው? አንድ እግዚአብሔር የተባለው ወይስ በሰውና በእግዚአብሔር መካከል አለ የተባለው? እነኚህ ኦፕሬትስ ያደረጉ ቅድም ስለፈንክሽን ስናወራ ምን አወራል? ምንድን ናቸው ኦፕሬት የሚያደርጉት ምንድን ናቸው? ወደ አንተ ሳልቬሽንን ያመጣሉ። እንድታስተምሮ ሳይሆን አንተ ህይወት የለህም፣ አንተ ጋ ህይወት ማምጣት ያስፈልጋል። ለዚህ ነው ያስፈለገው። እሱን እንፈልገዋለን። ምን ያረጋሉ ሳይሆን ምንድን ናቸው ነው የጠየቁት። እዚህ ጋር አሁን ያልካቸው ሁለት ኦፕሬት የሚያደርጉት ምንድን ናቸው? አምላክ ናቸው። ስንት? አንድ አምላክ የትኛው ነው አንዱ? እንዴት ሁለት እኮን ነው ሁለት? አንድ። ቆይ አንድ ጥያቄ አልገባኝ አለ። አንድ ከሆነ የሆነ ጽሑፍ ላይ የሆነ ባይብል ውስጥ የሆነ ጽሑፍ አለ፣ ከኔ በቀር ወደ አብ መንገድ የለም ይላል ኢየሱስ ክርስቶስ ሲል ማለት ነው። እንደዛ ከሆነ ለራሱ ነው አብ አድርጎ የሚናገረው ወይስ ወደ አንድ ከሆኑ በእኔ በኩል ብቻ ነው ማለፍ የምችሉት ወደ አብ መግባት የምችሉት መጠየቅ የምችሉት ዌቨር በእኔ መንገድ ነው ይላል። ይሄ ታዲያ ምን ማለት ነው? ይሄ ምን ማለት እንደሆነ ለማወቅ ማለት ነው ጉል ምን ያስፈልጋል መሰለሽ? ይሄ በሂደት ያለፈው ፕሮሰስ ሊሆነው አምላክ እንደ ህይወት አንቺ ውስጥ ሊገባ ያስፈልጋል። ሲገባ ብቻ ነው የምታውቂው። እኔ አሁን ውስጤ ሶስት አምላክ የለም አንድ አንድ ማንነት እንዳለ ነው የሚሰማኝ። ያ ማንነት ኢየሱስ ነው የሚባለው። አንተው አንቺ ውስጥ ማስገባት አንቺ ውስጥ እንዲኖር ማድረግ ነው እንጂ ለአንቺ አይምሮ አብ ጋ ነው ወልድ እዚህ ጋር ለማለት አይደለም። ሚስቲካል ነው በነገራችን ላይ ማለት ነው። አንድ ጊዜ ጓልዬ አንዴ ቆይ ታይም ውስጥ ካልገባ ነው አይደለ፣ እንደዚህ ክፍፍል የሚሰማው ያ ካልተገለጠል በስተቀር አይገባም። ያ ውስጥ ሲመጣ እና ሲገለጥ ውስጥ ሲመጣ የሆነ ሴንስ ነው የምታደርገው ይጓጓል ካለዛ ውስጥ ካልገባ ሶስት ሆኖ ነው የሚታይሽ። ሰማይ ላይም ሶስት ነው የሚቀመጡት። እንደገና ደግሞ ባይብል ላይም ሶስት ሆኖ ይቀመጣሉ። አስተማሪዎችም ሲያስተምሩ ሶስት ይሆናሉ። በሶስት ዙፋን ላይ ይቀመጣሉ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይሆናል። ልክ ፕሮሰስ አድርጎ ግን አንቺ ህይወቱ ውስጥ ሲገባ ሴንስ ታደርጊው አንድ ይሆናል። በቃ እሱ ነገር አሁን አሁን አይገባሽም ላንቺ፣ ለራሱ ጓልዬ፣ የሚገባሽ መቼ ነው? ልክ ሲገባ ነው ሴንስ ስታደረጊው ነው። ያ ደግሞ መንፈስ ቅዱስ ያስፈልግሻል እሱን ለመድረት አደል ታይምዬ ክርስቶስን ሰው እንደ ህይወት ሲቀበል የሚያመልከው አምላክ አንድ እንደሆነ የግል ህይወቱ የግላ አዳኙ አድርገው ህይወትን የኢየሱስ የህይወቱ ጌታ አድርገው በጓዳውና በኖሮ ሲያስገባ ያኔ ብዙ ነገር በቃ ይገባሃል። በቃላት እራሱ አይደለም እኮ አሁን የሆነ ስኮላር የሆኑ ሰዎች ምናምን የሚያስረዱት ምናምን አይደለም። በቃላት ሁላ ያለፈ ነው እ በቃ እንደዛ ሲመጣ እና ሲገባ የእኔ ፖይንት እሱ ነውቃል። የአንተ የንግግር ችሎታ ይሄን ኤክስፕሌን ማድረግ አይችልም። እኔ ግራ ገባኝ፣ ግራ ገባህ፣ ግራ አይገባህ መሽን ግራ መሰለ ግራ ማይገባ ክርስቶስን እንደ ህይወት ተቀበለው ያኔ ሲፈቀድ በቃ ሁሉ ነገር በቃ መንተባተቡላ ያኔ ነው የሚመጣው ኤክስፕሌን ማድረግ አይቻልም አይደለ መንተባተብ እንዳስረዳው አይደለም ውስጤ ገባው አይ ኤክስፕሌን ማድረግ ከባድ ነው በቃ አንዴ ገብቶ ውስጥ ገብቶ ይሄ አለ አይደለ ግጥምጥም ምናምን ሲል እኮ እራሱ የሆነ ሴንስ የምታደርገው ነገር አለ አይደለ እንደዛ ነው ጓል ቀጥይ ታይም እዚህ ጋር እኔን አስረዳኝ አሁን ለምሳሌ እኔ ውስጤ አልገባም ውስጤ ስላልገባ ነው። ያልገባሽ አልገኝ። ኦኬ፣ በምን አይነት መልኩ ነው ወደ ውስጥ የሚገባው? አንደኛ ጥያቄ። ሁለተኛ ግን እች መጀመሪያ የጠየቅኩት ጥያቄ ግን ምንም ካልኩሌሽን ምንም ነገር አያስፈልገውም ቀጥተኛ አጭርና ግልጽ ጥያቄ ነው። ወደ ውስጥ ሺ መግባት አለበት መጀመሪያ እንዳትለኝ መልስ ነው መስጠት ያለበት። ዜጋለህ እኔ እንደ አንድ ሂውመን ነው መጠየቀ እና ኢየሱስ ክርስቶስ ከእኔ በቀር መንገድ የለም ብሎ ከተናገረ ኢትስ ክሊየር ግልጽ ነው የተቀመጠው ይሄንን። ወዴት ነው መንገድ የሌለው? ወደ አብ ነው። ውስጥ መግባት መውጣት አይጠም አይስፈልግም። እዚህ ጋ መልስ ስጠኝ።